አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አላድሃ አረፋ በዓል በሰላም አደረሳችሁ። የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የኢድ አልአድሃ አረፋ በዓል በኢትዮጵያና በመላው ዓለም በእምነቱ ተከታዮች ዘንድ በድምቀት እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድ ደግሞ አረፋ እንደ ምክክር ኮሚሽን ነው ብለዋል። በዝርዝር የምንመለከተው ዘገባችን ይሆናል። በአማራ ክልል በከተሞች ውስጥ ጭምር ጥቃቶች መፈጸማቸው ተነገረም። የመከላከያ ኮማንዶና አየር ወለዱ ደግሞ ጦር መሳሪያ ያዝኩ ብሏል። ከስምሪት ቀጠና እየጠፉ የሚወጡ የመንግስት ኃይሎች ቁጥር መጨመር ፈታኝ በሚል ተገልጿል። በዝርዝር እንመለከተዋለን። ኤርትራን በተመለከተ ባለ 19 ገጽ ሰነድ ለተባበሩት መንግስታት ድርጅት ተዘጋጅቷል። ይህ ሰነድ ስለ ኢትዮ ኤርትራ ውጥረት፣ ወታደራዊ እንቅስቃሴና የትግራይ ድንበር አካባቢዎች የሚያብራራ ነው። እናስቀኛቸዋለን። የቀጣዩ አመት የኢትዮጵያ በጀት በከፍተኛ መጠን ያሽቆለቆለ መሆኑ ተገለጸም። ይህ የተነገረው ጠቅላይ ሚኒስትሩ እያስመዘገብን ያለነው እድገት ሳይሆን ተአምር ነው ባሉ ተመሳሳይ ወቅት ነው። ተደምጦታላችሁም። የብልጽግናው መንግስት ከመንግስት ሰራተኞች ደሞዝ ላይ ተጨማሪ ገንዘብ ቆርጦ ለእርዳታ ለማዋል በሚል ያቀረበው ድንጋጌ ውድቅ ተደረገም። እንዴት ተጨማሪ ያለን ጀኔራሉ፣ እሳቸውና ወንድማቸው የግድያ ሙከራ እንደተደረገባቸው ተናገሩ። ከሰሞኑ ሀገራት ላይ ሲዝቱ የተሰሙት ጀኔራሉ ከዚህ የግድያ ሙከራ ጋር በተያያዘ እበቀላለሁም ብሏል። ሌላኛው መረጃችን ነው። እስራኤል በአረፋ በዓል ዋዜማ ደቡባዊ ቤሩትን በጦር አውሮፕላኖች ደበደበች። የሊባኖሱ ጠቅላይ ሚኒስትር ድብደባውን በጽኑ እናወግዛለን ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የኢድ አላዳ አረፋ በዓል በኢትዮጵያና በመላው ዓለም በእምነቱ ተከታዮች ዘንድ በድምቀት እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድ ደግሞ አረፋ እንደምክክር ኮሚሽን ነው ብለዋል። በሀገሪቱ ዋና ዋና ከተሞች አዲስ አበባን ጨምሮ ከተደረገው የኢድ ሰላት ሃይማኖታዊ መርሃ ግብር ባሻገር የመላ እስልምና እምነት ተከታዮች ዘንድ በዓለም አቀፍ ደረጃ በዓሉ ይከበራል። የሀጂ ጉዞ ደግሞ አንደኛው የዚህ በዓል መገለጫ ነው። በዘንድሮ ሀጅም ከ15 ሚሊዮን በላይ የውጭ ሀገራት ምዕመናን መሳተፋቸውን የሳውዲ አረቢያ መንግስት አሳውቋል። በዘንድሮ የሀጅ ጉዞ ወደ ሳውዲ አረቢያ የሄዱት ኢትዮጵያውያን ሙስሊሞች ቁጥር ግን ባለፈው አስር ዓመት ውስጥ ዝቅተኛው ሆኖ መመዝገቡንና ለዚህ ደግሞ ምክንያቱ የኑሮ ውድነት ስለመሆኑ መዘገባችን የሚታወስ ነው። ጠቅላይ ሚኒስትር ዐቢይ አህመድ ከኢድ አል አድሃ አረፋ በዓል ጋር በተያዘ ያስተላለፉት መልእክት ደግሞ አረፋ እንደ ምክክር ኮሚሽኑ ነው ያሉበት ሆኗል። በእርግጥ በዓላት በመጡ ቁጥር ራሳቸውን እንደ ፈጣሪ መልእክተኛም እንደ ነቢዩ መሐመድም እንደ ኢየሱስ ክርስቶስም እያደረጉ በማቅረብ ምድር ላይ ገነትን የሰሩ ሰው መሆናቸውን በመግለጽ መልእክቶችን ሲያስተላለፉ ይታወሳሉ። አሁን ደግሞ አረፋን የምክክር ኮሚሽን በሚል ያቋቋሙትን የስልጣናቸውን ማስቀጠያ ተቋምን ለማስተዋወቅ ተጠቅመውበታል። አደም እና ሐዋ ከጀነት ለረጅም ዘመናት ተለያይተው ከኑሮ በኋላ እየተገናኙት በአረፋ አለት ነው። እኛ ደግሞ የምንገናኘው በምክክር ኮሚሽኑ ነው በማለት ለእኛ የመገናኛ መንገዳችን ሀገራዊ ምክክሩ ነው። ሀገራዊ ምክክር ሀሳቦቻችንና ፍላጎታችን የሚገናኙበት መድረክ ነው ሲሉም ነው የገለጹት። ይህን የአወቅሽኝ አወቅሁ መድረክ የሚሉትን የምክክር ኮሚሽንን ስልጣኔን ለምክክር የሚቀርብ አይደለም፣ የሽግግር መንግስት የሚባል አማራጭንም እንደማልቀበል እወቀው ታወቂው ያሉት መሆኑ ግን የሚታወቅ ነው። በአማራ ክልል በከተሞች ውስጥ ጭምር ጥቃቶች መፈጸማቸው ተነገርም። የመከላከያ ኮማንዶና አየር ወለዱ ደግሞ ጦር መሳሪያ ያዝጉ ብሏል። ከስምሪት ቀጠና እየጠፉ የሚወጡ የመንግስት ኃይሎች ቁጥር መጨመርም ፈታኝ በሚል ተገልጿል። በክልሉ ክረምቱ ከመግባቱ በፊት የሰራዊቱን ዘመቻ በማጠናቀቅ ለክልሉ የጸጥታ ኃይሎች ማስረከብ በሚል እየተካሄደ ያለው ውጊያ እንደቀጠለ ነው። እነዚህ ዘመቻዎች የፋኖ ኃይሎች ጠንካራ ይዞታዎች ተብለው በተለያዩ አካባቢዎች መከላከያ ሰራዊቱ በማቅናት የሚያደርጋቸውም ናቸው። እናም የአርሶ አደሩ ቄ የውጊያው ድማ ሆኖ እንዲቀጥል ተገዷል። ወቅቱ አርሶ አደሩ ዘሩን መዝራት የሚጀምርበት ጊዜ እንደሆነ የሚታወቅ ቢሆንም ነገር ግን በተለያዩ ስፍራዎች በተለይም በቆሎ እንዳይዘራ እየተከለከለ ያላለም። ዋነኛው ምክንያት ደግሞ በቆሎ ካደገ በኋላ የፋኖ ታጣቂዎች ምሽግ ይሆናል የሚል ነው። አርሶ አደሮቹ የብልጽግናው መንግስት በክልሉ ያለበትን ሁነት የሚ አይገልጹትም። እንዲህ በማለት ነው። ተመልከቱ። ወንድም ተወንድሙ እያዋጋስ ዛሬ ፋኖም የኛ ልጅ ነው፣ መከላከያም የኛ ልጅ ነው። እሱ እሱ አዋግቶ መጨረስ የመንግስት ይባላል እንዴ? ደገሙ በአንድ በኩል እንዳይታረስ ያደርጋል። ልንዘራ ዘርና በሬ ጠምደን ስንቀር አባሮ የሚሰድ መንግስት መንግስት ነው። መንግስት ማ የመንግስት ማ የሰው ጠጉር እንደቆጥሮ ይጨርሳል። የሱ የሚያመጣው በህዝብ ላይ በደ- ኢትዮጵያ ነጣጥሎ ብሔር ተብሔር የሚያዋጋ የሚያጋድል መንግስት ከምን ነው የሚፈጠ? እንደዚህ ፍትህ አላመጣ ሲል ጥያቄ አልመለስ ሲል ህዝብ ደግሞ ጥያቄ አልመለስም ብሎ ሲጣላ እንኳ ማያውቅ መንግስት ነው። ጥያቄ የማይመለስ ፍትህ የማይሰጥ መንግስት ምን መንግስት ነው? ስለዚህ ህዝቡም ህጉ ብሎ የተነሳ በሱ ምክንያት ክላልን አንወድህም ሲባል እንኳን ማያውቅ በዚህ መልኩ የሚገለጹ አገዛዙ በተለይም የአራት ኪሎ ባለስልጣናቱ በኩል ሁሉንም ወረዳዎችን ተቆጣጥረናል፣ ሰላሙንም አስፍነናል የሚሉ ተከታታይ ፕሮፓጋንዳዎችን ሲሰጥ ነው የሰነበተው። በእርግጥ እንደ አቶ አረጋ ከበደ ያሉ የክልሉ ሹማምንት ግን ይህንን ያስተባብሉታል። እርስ በርስ የምንጋደልበት አለመረጋጋት ውስጥ ነን በማለት ዛሬን ጨምሮ ባለፉት ሁለት ቀናት በከተሞች ውስጥ የተፈጸሙ ጥቃቶችም ይህን የሚያመላክቱ ናቸው። በጎንደር ዙሪያ በርካታ አካባቢዎች ከሰሞኑ ጠንካራ ውጊያ ተደርጓል። ትናንትም አውላል ላሜዳ ተብሎ በሚጠራው ስፍራ ላይ የተደረገ ውጋ ከፍ ያለ ሰብአዊ ጉዳት የደረሰበት መሆኑ ተሰምቷል። በደባርቅ ከተማ የፋኖ ኃይሎች ጥቃት መፈጸማቸውን ይገልጹና በመንግስት ኃይሎች ላይ ሰብአዊ ጉዳትን አስከተልን ሲሉም የሚያክላሉ። በዛው ቀጠና ወቅን በተባለችው ከተማ ውስጥ ደግሞ የመንግስት ኃይሎች የጦር መሳሪያ ስፍራ ላይ ውድመት እንዲያጋጥም አድርገናል ይላሉ። በጎጃም ቀጠና እንደ ሰከላ ባሉ አካባቢዎች በተመሳሳይ ድንገተኛ ጥቃት መፈጸሙም ታውቋል። ከነዚህ የፋኖ ኃይሎች ጥቃቶች ጎን ለጎን የመከላከያ ሰራዊቱና የክልሉ የጸጥታ ኃይሎች ጋር በጋራ በመሆን በተለያዩ ስፍራዎች ላይ ጥቃቶችን ከፍቶ ውጊያዎችም ተደርጓል። በዚህ የውጊያ ሂደት የተሰላችው የመንግስት ኃይሎች ባለፉ ሳምንታት ከስምሪት መጥፋት ደግሞ ፈታኝ በሚል በሰራዊቱ ተገምግሟል። በጎጃም ቀጠና በርካታ የመንግስት ኃይሎች በተለይም ባለፉ ሶስት ሳምንታት ከስምሪት ቀጠና ጠፍተዋለም ተብሏል። የተወሰኑት ወደ ፋኖ ኃይሎች ተገላግሏል። ይህ በሰሜን ሸዋ አንዳንድ አካባቢዎችም ተስተውሏል። በዚሁ ቀጠና ስምሪት ላይ የሚገኘው የሰራዊቱ የኮማንዶና አየር ወለድ ክፍል ደግሞም ለፋኖ ኃይሎች ሊደርስ ነበር ያለውን የጦር መሳሪያን ተቆጣጠሩ ሲል አሳውቋል። ይህ የሆነው በሰሜን ሸዋ ዞን መረሃቤት የወረዳ ጉራንዳ ተብሎ በሚጠራ አካባቢ እንደሆነ በማብራራት በዚህም ተባለበዛ ቀን የክልሉ የብልጽግና ሹማምንት በተለያዩ አካባቢዎች በመንቀሳቀስ የሚያደርጉት ፋኖን እንደ ህዝብ ተዋጉልን ቅስቀሳ፣ በተለያዩ ስፍራዎች ደግሞ ኢትዮጵያን መስዋዕትነት የሚከፍሉባቸው ጥቃቶች እንደቀጠሉ ናቸው። የቀጣዩ አመት የኢትዮጵያ በጀት በከፍተኛ መጠን ያሽቆለቆለ ስለመሆኑ ተገለጸም። ይህ የተነገረው ጠቅላይ ሚኒስትሩ እያስመዘገብን ያለነው እድገት ሳይሆን ተአምር ነው ባሉ ተመሳሳይ ወቅት ነው። እንደ ተከታታይ ድራማ በየእለቱ የኢትዮጵያ ህዝብ በአገዛዙ ልሳናት በኩል እየቀረበለት ያለው የጠቅላይ ሚኒስትሩ ማብራሪያም በጥቅሉ ሲታይ ህዝቡ አላይ አለን እንጅም አበልጽገ ነው ነበር የሚል አንድምታ ያለው ሆኗል። ጠቅላይ ሚኒስትሩ የኢትዮጵያ ህዝብ አይኑን የጨፈነ መግለጥም የተሳነው አድርገው ካልገለጠ አደጋ ይመጣበታል ከሚል ማስጠንቀቂያ ጋር እኔ ያሳደግኳቸው አይደለም የሚባለው ታምር ሰረራ ሁላችሁ ነው የሚለውን ገለጻቸውን ያሰሙትም ትናንት ነው። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን፣ እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ ዓይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ወደ አውሮፓ በተጓዙ ወቅት የአምቡላንስ ድምፅ እንደረበሻቸው የሚገልጹት የብልጽግናው ፕሬዚደንት በየዕለቱ የሞርታርና ስናይፐር ድምፅ ለሚያደነቁራቸው ኢትዮጵያን ያደረጉት ንግግር ተአምር ሁላቸው አይናቸውን ገለጡ የሚል ነው። ይህ መልእክት በተላለፈ ተመሳሳይ ቀን ደግሞ የመጪው ዓመት 2018 የኢትዮጵያ በጀት ረቂ ይፋ ተደርጓል። ይህ በጀት አምና ሀገሪቷ ከነበራት በጀት በቢሊዮን ዶላር ያነሰ መሆኗል። ትናንት የጠቅላይ ሚኒስትር ጽፈት ቤት ይፋ ያደረገውና የሚኒስትሮች ምክር ቤት ያጸደቀው የተባለው በጀት 15 ቢሊዮን ዶላር አካባቢ ነው ለዘንድሮ አመት። አምና ተይዞ የነበረው በጀት መጠን ግን 21.8 ቢሊዮን ዶላር ነበርም። በዚህም መሰረት የቀጣው አመት የኢትዮጵያ በጀት ከዘንድሮ ጋር ሲነጻጸር በ6 ቢሊዮን ዶላር በላይ ያሽቆለቆለ ይሆናል እንደማለት ነው። የብር የመግዛት አቅም በእጅጉ እንዲዳከም ያደረገው አገዛዙ ወደ ግማሽ የሚሆነውን የምሰበስበውን ገቢ ደሞዝ ነው እየከፈልኩ ያለሁት። ስለዚህ ሐኪሞችን ጨምሮ በየአካባቢው ደሞዝ ጨምረን የምትሉና የምትጮሁ በዚህ ላይ ልንጨምር አንችልም በሚልበት በዚህ ወቅት በጀቱ ባለም አቀፍ ምንዛሬ በቀጣዩ ዓመትም እንደሚያሽቆለቁል ታውቋል። ይህ በእንዲህ እንዳለ የብልጽግናው መንግስት ከመንግስት ሰራተኞች ደሞዝ ላይ ተጨማሪ ገንዘብ ቆርጦ ለእርዳታ ለማዋል በሚል ያቀረበው ድንጋጌ ውድቅ መደረጉ ተነገረም። በሀገሪቱ ኑሮ ጣራ ከነካባቸው ዜጎች በነ አይኤምኤፍ ትዕዛዝ ገንዘብ ለመሰብሰብ በርካታ ሰበቦችን የሚያስቀምጠው የብልጽግናው ተቀዳሚ ተግባር ሰለባዎች ከሆኑት ውስጥ የመንግስት ሰራተኞች ይጠቀሳሉ። የብልጽግናው ዘመን የመንግስት ሰራተኞች ታሪክ የምሳ ሰዓታቸውን በእምነት ተቋማት ማሳለፋቸው፣ ደሞዝ ሳይከፍላቸው ቀርቶ ትዳራቸውን መበተናቸው፣ ልጆቻቸውን ለመመገብ ሲሉ በቀን አንድ ጊዜ ብቻ በልተው መዋላቸው፣ የዩኒቨርሲቲ መምህራን የቤት ኪራይ አጥተው ከተማሪዎቻቸው ጋር ዶርሚተሪ ውስጥ ማደር መጀመራቸውና ሌሎች የተነገሩባቸውም ናቸው። ብልጽግና ከነዚህ ሰራተኞቹ ላይ ገቢ መጠየቁ ብቻ ሳይሆን መጨመሩን ቀጥሏል። ለእርስ በርስ ጦርነቱ መሳሪያ መሸመቻ ገንዘብ ተባጥሮት የሚያውቀው አገዛዙ ከሳምንታት በፊት በፓርላማ ያቀረበው አዋጅ የመንግስት ሰራተኞች ለአደጋ ስጋት ከደሞዛቸው ክፍያ እንዲፈጽሙ የሚያስገድድ ረቂቅ ያዘለ ነበር። እንዲያም ሆኖ ለአደጋ የተጋለጡ ሰዎች በሀገር ቤት አቅም ለመደገፍ ከደሞዛቸው ለበየወሩ እንዲቆረጥ የሚያስገድደው ድንጋጌ ውድቅ መደረጉ ታውቋል። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ ግን ትናንት በፓርላማው ጸድቋል። እነ አሜሪካ እንደ ዩኤስኤድ ያሉ የእርዳታ ስርዓቶቻቸውን እያቋረጡ ነው በሚል ለነሱዳን ሱዳን የምንደርሳለን ኢትዮ ኤድን የምናቋቁማለን በሚል በአስር ሚሊዮኖች ተረጂ ያለው ብልጽግና ሲገልጽ ሰንብቷል ለሚቋቋመው ለዚህ እርዳታ ፈንድም ከተቀጣሪው ከደሞዙ ጭምር በየወሩ እንዲዋጣ በረቂቁ ተደንግጎ እንደነበር ይታወሳል። ይህ ከፍተኛ የኑሮ ጫና ያለበት ደሞዝተኛን ይበልጥ የሚጎዳ ነው በሚል በፓርላማው ጭምር ተቃውሞ ቀርቦበትም ነበር። ትናንትም በፓርላማ አዋጁ ሲጸድቅም ለአደጋ ጊዜ ፈንድ ከተቀጣሪው ደሞዝ ተቆርጦ እንዲያዋጣ የሚለው ድንጋጌ ቀሪ መደረጉ ታውቋል። በሌላ በኩል እንደ ኢትዮ ቴሌኮም ያሉ የመንግስት የልማት ድርጅቶችና ባንኮች ለአገልግሎት ክፍያ ከሚሰበስቡት ላይ ለዚህ ፈንድ ማዋጣት ይጠበቅባቸዋል የሚለው ግን ጸድቋል። እንዲሁም ነጋዴው ንግድ ፍቃድ ሲያወጣም ሆነ ሲያሳድስ ለሚቋቋመው የአደጋ ጊዜ ፈንድ በቁርጥ ገንዘብ እንዲከፍል ሲል አዋጁ ያስገድዳል። ጀነራሉ እርሳቸውና ወንድማቸው የግድያ ሙከራ እንደተደረገባቸው ተናገሩ። ከሰሞኑ ሀገራት ላይ ሲዝቱ የተሰሙት ጀነራሉ ከዚህ የግድያ ሙከራ ጋር በተያዘ እበቀላለው ብለዋል። ሱዳንን እያፈረስ ያለው ጦርነት በነ አቡ ዳቢ እየተደገፉ ባንድ ወገን እየመሩ ያሉት ጀነራል ሀምዳን ዳጋሎስ ሀሚቲ ከሰሞኑ ያደረጉት ንግግር አሁን መነጋገሪያነቱ እንደቀጠለ ነው። የግብጽና ኤርትራን የጦርነቱ ጣልቃ ገብነትን እያነሱ ማስጠንቀቃቸውም የሚታወስ ነው። በጦርነቱ የኢራን ማዕከላዊ ዘብ እንደዚሁም የዩክሬን ተዋጊዎችም ከጀነራል አብዱል ፈታል ብሩሃን ጎን ሆኖ መዋጋታቸውን አብራርቷል። እስካሁን በህይወት ይቆያል ብዬም አላሰብኩም የሚሏቸው ኢሳያስ አፈወርቂን በስም ጠቅሰው መናገራቸውም አይዘነጋም። የፈጥኖ ድራሽ ኃይሎቹ መሪ ሀሚቲ ከአንድ ሳምንት በፊት የግድያ ሙከራ ተደርጎብኝ ነበር ሲሉም ገልጿል። ከቀናት በፊት በእኔ ላይ ብቻ ሳይሆን በወንድሜ ላይ ጭምር ነው የግድያ ሙከራ የተደረገብን ሲሉም አስረድቷል። እኔና ወንድሜ ብንሞት እንኳን የሱዳን ህዝብ ትግል አይቆምም ያሉት ሐሚቲ የግድያ ሙከራውን ያደረጉባቸው ሌትናንት ጀነራል አብዱል ፈታህ አልብሩሃንን እንደሚቀበሉ መዛታቸውን የዘገበው ሱዳን ታይምስ ነው። የሐሚቲ ጦር ከወራት በፊት በጀነራል አልብሩሃን ላይ ተመሳሳይ የግድያ ሙከራ ማድረጉ ተዘግቦም ነበር። ጀነራል አልብሩሃን በጥቂት ሜትሮች ርቀት ላይ ካረፈ ድሮን ለጥቂት ማምለጣቸውም የሚዘነጋ አይሆንም። ኤርትራን በተመለከተ ባለ 19 ገጽ ሰነድ ለተባበሩት መንግስታት ድርጅት ተዘጋጅቷል። ይህ ሰነድ ስለ ኢትዮ ኤርትራ ውጥረት፣ ወታደራዊ እንቅስቃሴና የትግራይ ድንበር አካባቢዎች የሚያብራራ ነው። የኤርትራ የሰብአዊ መብቶችን እንዲመረምር የተቋቋመውና በመጪው ሐምሌ ስራውን እንዲያጠናቅቅ የሚጠበቀው ኮሚቴም ከቀናት በኋላ ለተባበሩት መንግስታት ድርጅት ሪፖርቱን ያቀርባል። ይህ ሪፖርት ልክ እንደ ከዚህ ቀደሞቹ ሁሉ በኤርትራ እየተፈጸሙ ያሉ የሰብአዊ መብት ሰቶች ውስጥ በዘፈቀደ የሚደረ ያደረጉ ስራቶች፣ ያለ ፍርድ ቤት ትእዛዝ ጋዜጠኞችን ለስር መዳረግ፣ ፍትሃዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥ ተቋሚዎች ላይ የሚፈጸሙ ጥቃቶችን ወዘተ ያካተተ ነው። ከዚህ በተጨማሪ ግን በአሳሳቢ ሁኔታ ላይ ይገኛል ያለውን የኢትዮ ኤርትራ ውጥረትንም አካቷል። ይህ ባለ 19 ገጽ ሰነድ በኤርትራ ወታደራዊ ምልመላና እንቅስቃሴ መቀጠሉንም አሳውቋል። ካለፈው መጋቢት ወር ጀምሮ ይህ በስፋት መታየቱን ገልጾም በትግራይ ጦርነት ወቅት የነበረው ከ15 እስከ 18 ዓመት ያሉ ታዳጊዎችና ከስልሳ ዓመት በላይ ያሉ አዛውንቶችን የመመልመል ሂደትን ያስታወሰ ሁነት ነው ብሎታል። በኢትዮጵያም ይሁን በኤርትራ በኩል ያለው የቃላት ልውውጥ አሳሳቢ ነው ያለው ሪፖርቱም ሁለቱም ሀገራት ወታደራዊ ግጭት ውስጥ መግባትን ውድቅ ቢያደርጉም ዝግጅት እያከናወኑ ስለመሆኑ ማስረጃዎች እንዳሉ ግን አመላክቷል። ኤርትራ አሁንም ጦሯ በትግራይ ክልል ውስጥ የሚገኝ ስለመሆኑ የሚያትተው ይህ ሰነድ ይህ የሻዕቢያ ጦር የሚገኘውም የድንበር ኮሚሽኑ ለኢትዮጵያ በወሰናቸው ግዛቶች ውስጥ በማለት ይዘረዝራል እንደ ኢሮብ፣ ጉሎ መህዳ፣ ታታ ባሉ ወረዳዎች በተጨማሪም እንደ ወረ አሊ፣ ተናና ሰቢያና ዛላም በሳ ባሉ ስፍራዎችም እንደሚገኝ ያስቀምጣል። ከቀናት በፊት ሪፖርቱን መነሻ በማድረግ በአስመራው መንግስት ላይ ጠንካራ ውሳኔ እንዲተላለፍ አንድ ተቋማት ጥሪ ማቅረባቸውም ይታወሳል። እስራኤል በአረፋ በአልዋዜማ ደቡባዊ ቤሩትን በጦር አውሮፕላኖች ደበደበች። በኢድ አላድሃ አረፋ በአልዋዜማ ትናንት ምሽት ላይ በሄዝቦላ በዋና ከተማው ይገኝባቸዋል በተባሉ አካባቢዎች የሚኖሩ ሰዎች በርካታ ህንፃዎችን ለቀው እንዲወጡ ማስጠንቀቂያ መሰጠቱን ተከትሎ ጥቃቱ መፈጸሙ ተገልጿል። የእስራኤል መከላከያ ኃይል በኢራን አሸባሪዎች የሚደገፍ በሺዎች የሚቆጠሩ ሰው አልባ አውሮፕላኖችን የሚያመርት የሄዝቦላ ክፍል ከምድር በታች መለየቱንም አሳውቋል። ጥቃቱ የተከሰተው በእስራኤልና በታጣቂ ቡድኑ መካከል ላለፉ ስድስት ወራት የተኩስ አቁም ተደርሶ እያለ ነው። የሊባኖሱ ጠቅላይ ሚኒስትር ድብደባውን በጽኑ አወግዛለሁ ብለዋል። ናዋፍ ሰላም በኤክስ ገጻቸው ባጋሩ ጽሁፍ በሀገራችን በደህንነት በመረጋጋቷና በኢኮኖሚዋ በተለይም በበዓላት ዋዜማና በቱሪስት መገኛ ሰሞን ላይ ስልታዊና ሆነ ተብሎ የተደረገ ጥቃት እንደሆነ ቆጥሯለሁ ሲሉን የገለጹት እስራኤል ነዋሪዎቹ ህንፃዎችን ለቀው እንዲወጡ ማዛውን ተከትሎም በሺዎች የሚቆጠሩ ሰዎች በተጨናነቀ አካባቢ ጋጉ መንገዶች መካከል ሲሸሹ ታይቷል። ከዛም በእስራኤል አየር ኃይል ከተፈጸመ ጥቃት የተነሳ የአካባቢው ሰማይ በጭስ ተሸፍኖ ታይቷል። የሊባኖሱ ፕሬዚደንትም የተቀደሰ ሃይማኖታዊ በዓል በሚከበርበት ዋዜማ ላይ የተፈጸመ ሆነ ተብሎ ዓለም አቀፍ ስምምነትን የጣሰ ሲሉ አውግዘውታል። የእስራኤል ጦር ሄዝቦላ ሰዋል በአውሮፕላኖችን በስፋት መጠቀሙ በእስራኤል ላይ ለሚያካሄደው ጥቃት ዋና ማዕከል መሆኑን ገልጾ ድርጊቱን በእስራኤልና በሊባኖስ መካከል ያለውን መግባባት በግልጽ ጣስኖ ብሏል። እስካሁን ከሄዝቦላ በኩል የተሰጠ አስተያየት የለም። የአየር ጥቃቱ ከመፈጸሙ ከአንድ ሰዓት በፊት የእስራኤል ወታደራዊ ቃል አቀባይ በአረበኛ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። በማህበራዊ ገጽ ላይ የተወሰኑ ህንፃዎችን የሚያሳይ ካርታ በመለጠፍም በሄዝቦላ ንብረትነት የተያዘ መሰረተ ልማት አጠገብ ናችሁ ብሏል። ከጋዛ ጦርነት በፊት በኢራን የሚደገፈው የሄዝቦላ ቡድንና እስራኤል ከአንድ ዓመት በላይ ጦርነት ውስጥ የቆዩ ሲሆን እስራኤል ከፍተኛ የቦምብ ጥቃት በመፈጸምና ደቡባዊ ሊባኖስን መሬትን በመውረሯ ግጭቱ ተጠናቋል። ጥቃቱ በርካታ ሰላማዊ ዜጎችን ጨምሮ በሊባኖስ ወደ 4 ሺ የሚጠጉ ሰዎችን ህይወት የቀጠፈ ሲሆን ከ1.2 ሚሊዮን በላይ ነዋሪዎችንም ከቀያቸው አፈናቅሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።